ግራ ገብቶኛል ግራ ገብቶኛል አንዳንድ ሰዎች የእናንተ ውበት ጥንካሬ ስኬት እንቅልፍ ይነሳቸዋል ሰላም ይነሳቸዋል የእናንተ መጎሳቆል፣ ነገሮች አለመሳካት፣ መውደቅ ደግሞ ሰላም እንዲሰማቸው ጥሩ እንቅልፍ እንዲተኙ እርፍ እንዲሉ ያደርጋቸዋል። እናንተ ብትወድቁ ብትጎሳቆሉ ለእነሱ የሚጨምርላቸው ነገር ሳይኖር፣ እናንተ ጥሩ ነገር ብታገኙ ከእነሱ የሚቀነስባቸው ነገር ሳይኖር፣ ይሄ ሁሉ ስሜት የሚመጣው እራስን ካለመቀበል በራስ ደስተኛ ካለመሆን፣ ባለ ነገር አለመብቃቃት፣ አመስጋኝ አለመሆን ከራስ ጋር የህልሞችን ማሳካት ፈልጋለኝ። ከእሷ ጋር ማለት ነው። እና ከልብ ነው የምወድሽ ደግሞ